በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? እንግዲህ በጣም ልብ የሚሰብር የሚያሳዝን ነገር እየተሰማ አለ። ተወዳጆች ዛሬ እንግዲህ ህዳር አንድ ከጠዋቱ ሶስት ሰዓት ላይ በማሳ ላይ የነበሩ ሶስት ወንድሞቻችን ተገድለው ከቀኑ ሰባት ሰዓት ላይ ደግሞ ተቀብረዋል። አስባችሁታል? በምን ያህል ደቂቃ ፍትሀት በምን ያህል ጉዳይ። ስለዚህ የአርሲ ጉዳይ በጣም ልብ የሚሰብርና በጣም ልብ የሚያሳዝን ነገር ይሆናል። እንግዲህ የሆስፒታሉ ጉዳይ፣ በዚጋ እየታከሙ ያሉ፣ በዚጋ እያዘኑ ያሉ ከሁሉ በላይ ደግሞ አባቶቻችን በአንድም በሌላ የሚሰጡት መግለጫ በጣም ልብ ይሰብራል። እናም ዛሬ በሱ ዙሪያ እና በሁለተኛ ደረጃ ደግሞ እንግዲህ የማነሳላችሁ አጣሪ ኮሚቴ የሚባለው የደረሰበትን ዛሬ እንግዲህ ዘማሪ ቴዎድሮስ ዮሴፍ በጣም የሚያሳዝን ነገር ቪዲዮ ሰርቶብኝ አይቼ በጣም አዝኛለሁ። በእውነት ለመናገር ከቴዲ እንደዚህ አልጠብቅም ነበረ እንደ ቅርበታችን ደግሞ በእውነት ለመናገር ቢናገረኝ ጥሩ ነበር፣ በውስጥ እና ያው በአደባባይ ላይ እንዲህ አይነት ነገር በመናገሩ ያውን አልሸማቀቅም። ምክንያቱም ማንንም አይቼው ኦርቶዶክስ ስላልሆንኩ እንደዚህ አይነት ነገሮች ከማንም እንኳን ከወዳጅ ከጠላት ከምን ከማንም ይምጣ አንድ ወስኝ የገባሁበት እምነቴ ስለሆነ ደግሞ እንደ ሙሉ ደስታ ነው የምቆጥረው። እና በዚህ ሶስቱ ዙሪያዎች ሀሳብ አነሳለሁ። መጀመሪያ ደረጃ እንግዲህ ነገሮች ሳነሳ ከሀዘኑ ልጀምር። እንግዲህ ዛሬም በአርሲ ሶስት ቤተሰቦቻችን በማሳ ላይ እያሉ ተገለዋል ተገለዋል። ሶስት ሰዓት ላይ ነው የሞቱት ሰባት ሰዓት ላይ ነው የተቀበሩት። አያችሁ እንግዲህ ስርዓተ ቤተክርስቲያን ለምን ብትሉ በካህኑና ትናንት ማታ እንደነገርኳቸው በካህናቶቹና በምዕመናኖቹ መካከል ጸብ ተፈጥሯል ብያቸዋለሁ ትላንትና ማታ። ሆን ተብለው እነዚህ አጣሪ ኮሚቴ ባይደወ እኛ አጣሪ ኮሚቴ ተብሎ የተላኩት ተዛይሏቸውን ቤተመንግስት ላይ በእውነት እርሶ እንቅልፍ ይተኛሉ በኋላ ሰማችኋለሁ፣ እንቅልፍ ይተኛሉ ምናምን ያሉት ሰውዬ ማለት ናቸው። እና እኚህ ሰው ናቸው እንግዲህ አጣሪ ኮሚቴ ውስጥ የሄዱት እንዳሉ በሸገርና ዙሪያ ያሉ ናቸው እና እንግዲህ እነዚህ ከነዚህ ሰዎች እኔ የቤተ ቅናት ይገኝባቸዋል ብዬ አልጠበቅም። በነገራችን ላይ ግን እግራቸው ከመውጣቱ ትላንትና የዘሩት መርዝ በሚያሳፍር ሁኔታ ዛሬ በቅሎ ደግሞ ሶስት አገልጋዮች ናቸው ለዛው ተገለዋል፣ ዲያቆን ጨምሮ ማለት ነው። ሆስፒታል እንግዲህ አባቱ በህይወት እንዳሉ እንኳን የማያውቅ ዛሬ እንደገና ሌላ ፎቶ ደርሶኛል። በጣም ልብ በሚሰብር ሁኔታ ያለ እዚህ አንገቱ ልክ እንደታረደ ሆኖ፣ ለምትፈልጉ ሰዎች አሁንም እነግራችኋለሁ። እኛ አይተን የምንሳቅቅና የምናለቅሰውን ነገር እልክላችኋለሁ። አሁንም ደውሉልኝ እንደተለመደው፣ ከዛ በኋላ አስቀምጥላችኋለሁ። ሌላው ደግሞ በወንድሜ ጸጋዬ ክፍሉና በመምህራችን ዘመድኩን በቀለ ቴሌግራም ቻናል ላይ እናስቀምጠዋለን። ምንም እንት ስለማይለን፣ እና የደም መሬት ሆናለች። ስለዚህ ሞት እና የሞት ነገር እንሰማለን። እንግዲህ ይሄው እየሰማን ያለን እና ምንድነው የተፈጠረው? እንግዲህ አምስቱ ሰዎች ትናንትና ማታም እንደነገርኳችሁ ባረፉ ጊዜ ለፍትሐት ተብሎ አስራ አንድ ሺህ ሁለት መቶ ብር ተቀብለዋቸዋል። እንግዲህ የሰማዕታቱ ቤተሰቦች የሟች አንድልም የሰማዕታቱ ቤተሰቦች ለምን የሚል ጥያቄ አንስተዋል። አዎ ልክ ነው፣ ልክ ናቸው። እነዚህ ሰዎች ለሰማዕትነት ነው ወሰማዕት ነው የሆኑት። ስለዚህ ይሄን ብር ተቀበሉን የሚል ቅሬታ እችን ይጠመዝዙና፣ እናንተን እኮ እያስገደሏችሁ ያሉት እነዚህ ሶስት ሰዎች ናቸው ብለው ወደ ካህናቱ ምዕመኑ እጁን እንዲቀሰት አደረጉ። ከዛ እነሱ ወጡ። እኚህ ሰው እንግዲህ በቅርብ ቀን እሬቻ በዓል ከአቡነ ሳውሪዎስ ጋር ሄደዋል። ቤተ መንግስት እንደፈለጉ ይናገራሉ። እንግዲህ ቆሞስ ነኝ ብለዋል፣ መለኩሴ ነኝ ብለዋል። እኔ አዝናለው እንደነዚህ አይነት ሰዎችን ሳይ ማለት ነው። በእውነትም ለመናገር እናንተ ኦርቶዶክስ ባለመሆኔ እግዚአብሔርን አመሰግናለሁ። ጀገን ማለት ጥሩ ስለሆነ ማለት ነው። ስለዚህ አጣሪ ኮሚቴ እኚህ ሰው ናቸው አንዱ ማለት ነው፣ እንድታውቁት ነው። ትላንት ነገሮችን እንዳናደማ ይፈለግንበት ነገር አለ። ትላንት ተነገረ። በእስልምና ደግሞ ሁለት ሰው ተገሏል ተብሎ ኦቤም እና ጀዋር መሐመድ መግለጫ ሰጡ። ዛሬ ሶስት ኦርቶዶክሳውያን ተገደሉ። መገደል ብቻ እንዳይመስላችሁ፣ ሰማዕትነት መቀበል ብቻ እንዳይመስላችሁ አውቶማቲካሊ በአራት ልዩነት ውስጥ ተቀበሩ። በጣም ያሳዝናል። ከዛ የጨዋታው ጨዋታ ደግሞ መግለጫ ወጣ። ዛሬ መግለጫው ምን ይል ነበረ? በመጀመሪያ ደረጃ የሞቱት ኦርቶዶክሳውያን ብቻ አይደሉም የሚል ነው። ሄደው ያጣሩት በሀያ አምስት ሰዎቹ ከሞቱ በሞታቸውን አንድም የስልምና ይን ጥያቄ አልጠየቅም ከጅዋርና ከወቤ ሆን ትናንት ነው እኛም ስናጋራ የነበረው። ለዛውም ገዳያቸው የተገደሉትም በፖለቲካ ነው እንጂ በእምነት ጉዳይ አይደለም። ጥቃቱ እምነት ተኮር አይደለም። ወዳጄ ህሊናን የሸጥክ ቀሲስ ታጋይ፣ እኚህ የተቃጠሉ እናት ፖለቲከኛ ሆነው ኦሮሞ ናቸው። እኚህ አባት በእንዲህ በአሰቃቂ ሁኔታ የተገደሉት በፖለቲካ ነው ልትለን ነው? እኚህ ህፃናት ይህን መከራ የተቀበሉት እርጉዞች የተጨፈጨፉት በፖለቲካ ነው ልትለን ነው ፖለቲካዊ ነው ልትለን ነው? አያሳፍርም? እንዲህ አይነት ቁማር፣ እንዲህ አይነት ክህደት፣ እንዲህ አይነት ብድና፣ እንደዚህ አይነት ባሳደገች እናት ላይ የሚደረግ ሸፍጥን እግዚአብሔር ከማየት ይሰውራችሁ። ይብላኝ ለእናንተ። ቤተክርስቲያን ትቀጥላለች። ስለዚህ ከፖለቲካ አገናኙት። አማራ ፋኖ ስለሆኑ ናቸው ምናምን ተባለ። ቀድሞም ስትሄዱ አውቀናል፣ ተረድተናል። ገና ብያቸዋለሁ፣ ትላንትና ገና የምንሰማው ታሪክ አለ ስል ጆሮአችን፣ ዛሬ ትንሽ አረፈ ስንል ው ዛሬ እንደዚህ አይነት ነገር ሰምተናል። ስለሆነም እውነታዊ ያለው አጣሪ ኮሚቴው ያው ነው ማለት የሄዱት ቆብ የለበሱ ፖለቲከኛ ማለት ነው የሄዱት ቆብ የለበሱ ፖለቲከኞች ናቸው ይሉት። ይህም በድፍረን ነው መነገራችሁ። ምንም አታመጡም። በነገራችን ላይ ሞት ክብሬ ነው። ኦርቶዶክስነት ክብሬ ነው። ምንም አታመጡ ምንም ብትሉ። ትናንትናም በጨረቃ ጳጳስ ስናገራችሁ ነበር። ዛሬ የምናገራችኋል። ያ ብቻ እኮ አይደለም። ደግሞ ወንድሜ ጸጋዬ ያጋራዋል። እዚህ ጸግየነት መሆን እንምጣ። ምንድነው ደግሞ በጣም ሌላው ልብ የሚሰብረው ደግሞ ብፁዕነታቸው የተናገሩት ንግግር ነው። ሲጸ የምስ ዛሬ የወጣ መግለጫ ላይ አቡነ አቡነ ያሬድ አርሲ ላይ እየተከሰተ ያለው ነገር በጣም እንቀላል ነው ብለዋል። በጣም በሚያስብ ሁኔታ ላይ ዛሬ ሰፊ የሀገረ ስብከት ላይ ሶስት ልኡካን ተወካዮች ከቅድስት ውስጥ ተመድበ ሄደ ነበረ። እዛ የደረገው ውይይት ላይ ያነሱት ሀሳብ አንደኛው እና በጣም በዋነኝነት የተነሳው ሀሳብ ን አቡነ ያሬድ ሀገረ ስብከታችን ላይ ስለማይመጡ አንፈልጋቸውም። ሊያጽናኑንም አልቻሉም። ጭራሽ ደግሞ አደጋው ተከስቷል እባካችሁ ድረሱልን ብለን ስንደውላቸው አደጋው ቀላል ነው ብለው ስልክ ይዘጉብናል። እንደምትመለከቱት ቲክቫን የዘገበው አቡነ ያሬድ አርሲ ላይ የሚፈጸመውን ጉዳትና ጉዳይ ቀላል ነው ብሎ ነው ያለፉት። የኦርቶዶክሳያን መከራ የኦርቶዶክሳን ግድያ ለአቡነ ያሬድ ቀላል ነው ያሳዝናል። ልብ ይሰብራል። እንግዲህ አቡነ ያሬድ የዮሐንስ ወንጌል ምዕራፍ አስር ያደራ መልእክትን የሐዋርያት ስራ ምዕራፍ ሀያን ያደራ መልእክትን በልተው እነዚህ ሁሉ ሰዎችን አይተው ባይ ዘ ዌይ ሁሉ ቪዲዮ ደርሷቸዋል እና ጉዳዩ ቀላል ነው አሉ። ጉዳዩ ቀላል ነው አሉ። ኦርቶዶክሳዊነት ስለ አንድ ሰው ግድ ማለት ነው። በነገራችን ላይ ስለ አንድ ሰው ለምሳሌ ሰማዕቷ ቅድስት አርሴማ እኮ የምናነሳው ስለ እምነቷ መጋደሏል። ዛሬ ብዙ ብዙ አርሴማዎች፣ ብዙ ሰማዕቱ ቅዱስ ጊዮርጊሶች፣ እስጢፋኖሶች እየተሰዉ ነው። ወይስ ሰባኪ ስላልሆኑ ነው? ወይስ ጳጳስ ስላልሆኑ ነው? ወይስ ዘማሪ ስላልሆኑ ነው? ቀላል ነው ይሄ መከራ፣ ቀላል ነው ሲሉ አባታችን ልብ አይሰብረው። ደግሞ እኮ ቲግባ ነው እንደተባለው የሚዘገበው ሙሉ ከቲግባ ላይ ስሙ በዚህ ያክል ነገርን ማቅለል መጽሐፍ ቅዱስ ዘጠና ዘጠኙን ትቶ አንዱን ፍለጋ ሄደ ነው በዛ አካባቢ ላይ ከአርባ ሰባት በላይ ሰዎቻችን ሰማዕት ሆነዋል። በዚህ ወር እንደ አጠቃላይ በ2017 እና 18 ከመቶ 49 በላይ ሰማዕትነት ተቀብሏል። እንግዲህ ማህበረ ቅዱሳን ዘግቦታል። ዛሬ የሞቱትን ማህበረ ቅዱሳን የዘገቡ ከአካባቢውም እንዳጠራ እንደዚህ አይነት እውነቶችን ለምን እናወጣቸዋለን? ኦርቶዶክሳዊ ስለሆነ

ይብላጤና ምናልባት ዩቲዩብ ካሳለፈልኝ ላሳያችሁ እችላለሁ፣ ላሳያችሁ እችላለሁ። እንደዚህ ጉሮሮ ተበጠሱ፣ እንደዚህ ሆኖ ወንድሜ። እንደዚህ የሆና ልጄ ዛሬ የእሷን ሕክምና ማይነር ሰርጀሪም እየተደረገች ነው። እንደዚህ የተከታተልን እንደዚህ የሆኑ ልጆቻችን እግሩ ተቆርጦ ያ ብላቴና በወላይታ፣ እነዛ ሁሉ በግፍ ተቃጥለው እናታችን ተቃጥላ እህታችን ተቃጥላ የፀነሱ ሴቶች ተጨፍጭፈው ሶሻል ሚዲያ ላይ ሰምታችኋል። አሁን እንኳን የሚያስታምመው ልጅ አስር ልጅ አስር ቤተሰብ ሞቶበታል። ውጭ ያለችው ሰምታችኋል አርባ ቤተሰብ ነው የሞተብኛለች። ይሄ ቀላል ነው፣ ይህም በእግዚአብሔር አይን ቀላል ነው እኮ የሚባለው ጥቅሱ ከሆነ ለሌላ እኮ ነው አውዱ። ለእግዚአብሔር አንድ ሰው ክቡርን በአምሳሉ የተፈጠረ እንደ ቃሉ እናዝናለን እናዝናለን። እነታ ጋር የፖለቲካ ቆብ የጫኑ ፖለቲከኞች አብረው ሆነው ይቀልሉባታል። አሁንም መላው ኦርቶዶክሳውያን ፕሮፋይላቸውን ቀይር። እግዚአብሔር የተመሰገነ ይሁን። እላይ ያለው ይሰማናል፣ ደግሞም በጎን ያሉትም ይሰሙናል። አንድ ቀን እውነታው ይወጣል። በተቻለን መጠን የሚደርስብንን ነገር አትግደሉን ማለታችንን እንቀጥል። እውነታዊ ነው። እንግዲህ እኛ አባት ናቸው ከልዑካን ቡድኑ ጋር የነበሩት እንግዲህ እኛ አባት ታውቋቸዋላችሁ። በቅርብ ኢሬቻ በዓል ላይ የነበሩ ከአቡነ ሳዊሮስ ጋር ከጎናቸው እንግዲህ የምታዩዋቸው እኚው አባት አሁን የአዲስ አበባ የተሾሙት ናቸው እና ላስታውሳችሁ ብዬ ነው። ትንሽ ላሳያችሁ። የስብከት ወንጌል ተክነት የስብከት ወንጌል ክፍል አስተማሪ ነኝ። በዮሐንስ ወንጌል ምዕራፍ 3 ቁጥር 11 ላይ ያየነውን እንናገራለን፣ የሰማነውን እንመሰክራለን ይላል ዮሐንስ። ትናንትና በቤተ መንግስት ባድዋ ዜሮ ዜሮ እንዲሁም በቤተ መንግስት ያለውን ነገር ስናይ ከሕሊና በላይ ነው። መናገርም መመስከርም በጣም ይከብዳል። እርሶ ወደ ስልጣን ከመጡ አራት አምስት ዓመት ነው፣ ግን የሰሩት የሰላሳ ዓመት የአርባ ዓመት ድካም ነው። ይሄ እርሶን ያልተረዳ እርሶን ያላየ እርሶን ያልሰማ ሰው ካለ በጣም ደካማ ነው። በዚህ በሸገር ከተማ የሃይማኖት ተቋማት ሰብሳቢ ነን። ከመንግስት አካላት ጋር ተስማምተን በጣም እየሰራን ነው። አንድ ግን የምጠይቀው ቲቀርት ያደርጉልኝና እረፍታሎት በቆና ቀብዱ የሚተኙበት ሰዓት ያሳስበኛል። ይህንን ልማት አይቼ ወንጪ ላይ ያየሁት ጎርጎራ አለ እዚህ ደግሞ ደቡብ ላይ አለ። ግን ይተኛሉ ወይ የሚል ነው ያጫረብኝ ውስጡ። ትናንትና ድብን አድርጎ የተኛል። ምን ስራ አለበት? እኔ በነገራችን ላይ እንደው እራሳቸውን ለእግዚአብሔር በጣሉ አባቶች እንደዚህ አይነት ንግግር፣ እንዲህ አይነት ማሽቃበጥ ያመኛል፣ በነገራችን ላይ ምንድን ነው እኔ አሁን አንድ ነገር ልንገራችሁ። መንገድ መስራት የትኛው መንገድ ዳቦ ነው? አሁን እርስዎ በሚናገሩበት ጊዜ በትግራይ አንድ ነጥብ ሰባት ሚሊየን ህዝብ ተገሏል። በዛ ጊዜ እንቅልፍ አለዎት ወይ? በእርግጥ እሳቸው ማታ ማታ እንደ ኢንጆይመንት ነው እንደ ፊልም ነው የሚጠቀሙት። የኛ እንግዲህ እና ያው እንግዲህ እርስዎ ሞሎክሴ ስለሆኑ ወጣም ብለው ከተማያዩም አልመሰለኝም። እና ደግሞ ሞሎክሴ መናፈሻ ምን ይሰራለታል? መናፈሻ ምን ይሰራለታል? ስለ መናፈሻ መደናነቅ ምን ይሰራለታል? እና አዝናለሁ እንግዲህ። እኚህ ናቸው አጣሪ ኮሚቴ። ከመንግስት ጋር አብረን እንሰራለን ብለው አጣሪ ኮሚቴ ሆነው የሄዱት እኚህ ናቸው። እኚህ ናቸው። በነገራችን ላይ ገዳዮቻችሁ እነዚህ ሶስቱ ናቸው። 11200 ብር ያስከፈሏቸው እኚህ ናቸው። እኚህ ናቸው። እና እናዝናለን፣ እናዝናለን። ስለሆነም ኦርቶዶክሳውያን ንቁ። እስከ መቼ ነገርን ማቅለለን? በነገራችን ላይ ጥቅሱም አባታችን በቦታው ቢፈታ ጥሩ ነው። ያየነውን እንመሰክረው። ዮሐንስ ወንጌል ምዕራፍ ሶስትን ረጋ ብለው የሚመረምሩት አንድምታ ማየት ጥሩ ነው። እንደው የወንጌል መምህር ሆነው ህዝብን ለሚጨፈጨፍ እንደዚህ ማሽቃበጥ ምንም እኮ አልተሰማችሁም? እዛ ሄዳችሁ ሰምቻለሁ። ከቦታው ምንም አልመሰላችሁም? አላለቀሳችሁም ሁሉ በነገራችን ላይ አይዟችሁ እንኳን አላላችሁም። እና ስብሰባውንም አይታችሁት ከሆነ እንግዲህ ሁለት የክህነት ልብስ የለበሱ ሰው ናቸው እንጂ ያሉት ሁሉም ሙስሊሞች ናቸው፣ በዛ ቦታ ላይ ያሉት። አሳይተናቸዋል። ስለዚህ ትውልድ ንቃ እያልን ያለ ነው። ትውልድ ንቃ። እቺ ስንዱ ቤተክርስቲያንን፣ አይዞ፣ ጌታ አለ፣ ቤተክርስቲያን አለች፣ አምላክ አላት። እኛ ብልጥ፣ እርሱ ራስ። አይዟችሁ። እና ለማንኛውም እነማን ናቸው ለምትሉ እኚህ ሰው ናቸው። አንዱ ሌላውም እንደዚሁ የሆነ ሰው ናቸው እና ግን ትላንትና እርስ በርሳቸው አጣልተዋቸው ዛሬ ደግሞ እና ውጤቱ ኦርቶዶክሶች አልሞተም። ጉዳዩ የእምነት ጉዳይ አይደለም፣ የፖለቲካ ጉዳይ ነው ምናምን ብለው እንግዲህ ይልቁኑ በቁስላችን ላይ እሾክ፣ ጨው እየነሰነሱበት ነው። እግዚአብሔር ይጠብቃል። በስተ መጨረሻ እንግዲህ እንግዲህ ይሄን ሀሳብ ባልሰራበት በጣም ደስ ይለኛል፣ ደስ ይለኛል። እንግዲህ ቴዲዬ ዘማሪ ቴዲ በጣም ደስ የሚለኝ ነገር በጣም ነው የማከብርህ። ጥሩ መዝሙር ትዘምራለህ እና ግን እኔን ማሳቀቅ አይቻልም፣ እኔን ማሳቀቅ አይቻልም። ደግሬ ያለው ከዚህ በፊት እኔ እናንተን ባይ ኦርቶዶክስ አልሆንም። በነገራችን ላይ እኔ እናንተን አይቼ ጳጳሳት አይቻለ ኦርቶዶክስ ሆ እና ትናንት የመጣ ፎጣው ሳይደረቅ ምናምን ስትለኝ ያው እኔን ነው በቀጥታ የተናገርከኝ። እንኳን ፎጣ ያልደረቀ እርግጥ የቤተ ክርስቲያን ሕመም እና ፍቅር ቢኖረ ከዘማሪ ባለፈ አንተ ነበር የለም ቦታ መያዝ ያለብን። ጀገንሀ አደርግላለ ቴዲ ይሄን በግልጽ ነው የምናገር። ለማንኛውም ዘማሪ ቴዲ እንስማውና እንምጣ። ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች አምስት ሳንቲም እና ሀያ ሳንቲም አስርና አምስት ሺህ ፎሎየር ለማግኘት አባቶች አስር ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደጉ ሆናችሁ አባቶቻችሁን የምትሳደቡ አገልጋዮች የምትሳደቡ እዚት ፌር ይላል ፌር ነው ሙፍቲን ባቻቸውን የሚያከብሩ ስል በደንብ ተረዱኝ አሁን በቅርብ አንድ አባት የእስልምና እምነት ተከታይ አባት አረፉ እና እሳቸው በማረፋቸው እኔም አንዱ ሀዘንተኛ ነበርኩ ምክንያቱም ደግ ሰው ስለነበሩ አንደበታቸው ጣፋይ ስለነበረ እኛ ኦርቶዶክሳውያን ሁላችንም በየድህረ ገጻችን ላይ አባታችን ሀጂ ሙፍቲን ነብስ ይማርልን ብለን ብዙዎቻችን ፖስት አድርገናል። አለን ተሳስቻለሁ። ከአስር ቀን በኋላ ደግሞ ሊቃነ ጳጳሳትን የምትሳደቡ ሆናችሁ፣ አባቶቻችን የምትሳደቡ አገልጋዮችን የምትሳደቡ ሆናችሁ እና እንደው ፈረንጅ እዚት ፌር ይላል፣ ፌር ነው። ሙፍቲን ባከበርንበት አንደበታችን ኦርቶዶክሳዊነት ባለማህተቦቹ አባቶቻችንን ደግሞ የምንሰድብ ሆንን። ይኸውላችሁ ወገኖቼ፣ እኔ ብዙ ንግግር አሉት። ነገር ግን በእንቁም ሚሆን፣ በእምነበረድም ሚሆን፣ በወርቅም ሚሆን ቤተክርስቲያን ከታነጸ በኋላ ቤተክርስቲያንን ቤተክርስቲያን የሚያሰኟት ሊቃነ ጳጳሳት ናቸው። ተሳስቻለሁ። አጨብጭቡና ገለጹ። አይደሉም ናቸው። እባካችሁ እኔ ከዚህ በኋላ ላልናገር እችላለሁ ወይ? ድጋሚ ላልታገኙ ትችላላችሁ። ከልቤ ነው መላችሁ። አባቶቻችሁን አክብሩ። ነገ ሙፍቲ ተነስተው ሕንፃ ቤተክርስቲያን አያሳንሱልህም። ነገ ሙፍቲ ተነስተው ቤተክርስቲያን አይባርኩልህም። ይኸው እየሞትን እየተገደልን እንደሆነ እውነት ነው። ይሄ የሚታይ ምድር ላይ ያለ እውነት ነው። ነገር ግን የተረፍነውንም ሁሉ ለማገልገል አባቶች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። በጣም ጥንቃቄ ያስፈልጋል። ትናንትና አንድ ማህበራዊ ሚዲያ ይነበረ ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ወደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ከሌላ እምነት የመጣ ሰው ብዙ ነገር ይናገራል። አባቶቻችሁ እንዲያደርገው በእናንተ ዘመን እንዲሆኑ በእናንተ ዘመን ሞት ሆኖ በእናንተ ዘመን ቃጠሎ ሊሆን ይችላል። አዎ፣ ግን ቢያንስ ትላንት የተጠመቀው እንኳን ጸበሉ እንኳን ከላው ላይ ሳደርግ አባቶችን የሚተች አምስት ሳንቲም እና ሀያ ሳንቲም አስር እና አምስት ሺህ ፎሎየር ለማግኘት አባቶቻችሁን የምትሰድቡ የምትነቅፉ ለጊዜው ትንሽ ፊጥ ፊጥ ስላላችሁ በእውነቴ ነው እንበላችሁ። እኔ ንግግር አልወጥ ለትንሽ ሳንቲም ለአምስት ሺህ ለአስር ሺህ ፎሎየር ብላችሁ አባቶቻችሁን ክብር ማሰጡ በታሪክ ተወቃሽ ትሆናላችሁ። ቤተ ክርስቲያንም እያሳጣችሁን ነው፣ አባቶቻችንንም እያሳጣችሁን ባዶ ልታደርጉን ነውና በማህበራዊ ሚዲያ የምትጽፉትን የምትናገሩትን ተጠንቀቁ። እባካችሁ እባካችሁ ደግሜ ላለው፣ በወርቅ በእንቁ በእምነ በረድ ቤተክርስቲያን በብዙ ወጪ በብዙ ድካም ብናሳንጽ መተው በሜሮን የሚያከብሩልን ብፁዓን አበው ሊቃነ ጳጳሳት ናቸው። በፍጹም በፍጹም እንደው በምትወዳ ድንግል ማርያም ካፋችሁ በማጠፋው ድንግል ማርያም ይዣችኋለሁ። አንደበታችሁን ከማህበራዊ ሚዲያ ጠብቁ። ስፔሻሊ ደግሞ አባቶቻችሁን በመንቀፍ ክብር የለም፣ ነገ ያስፈልጉናል። እሺ ወንድሞች፣ እሺ በእልልታ በጭብጨባ ገለጹ። እንግዲህ ቴድዬ፣ እኛ አባቶቻችን አልተናገርም በነገራችን ላይ እኛ አባቶቻችን እናከብራቸዋለን። ግብራቸው ግን ትክክል ካልሆነ ትክክል አይደለም፣ ያ ነው። በነገራችን ላይ እውነተኛ ልጅ እውነተኛ ልጅ እንደኛ አይነት ነው። በነገራችን ላይ ቴዲ ግን እኮ አንተም በዝማሬ እኮ ብዙ ነገር ተናግረሃል፣ እንደው እንንቀስ ከተባለ ማለት ነው። ከዛ በተረፈ ግን አታሳቁን፣ አታሳቁን፣ አታሳቁን እና እኔ የምሳቀቅ ሰው አይደለሁም። መሰረቱ ያው ግልጽ የሆነ ነገር ነው። እኔ እንግዲህ አንዱን ነ ሶሻል ሚዲያ ላይ እየተናገርኩ ያለሁት እና ግን ቴዲዬ፣ ለምንድን ነው ስለ ጨረቃው ጳጳስ ስናገር ለምን አልተናገርከኝም? በጣም እኮ የጠረከረ ነገር ነው፣ በዛ ጊዜ የምናገረው ማለት ነው። እና ከአባቶች ሙገሳ ለማግኘት እውነትን አትሸቅጣት። ከአባቶች የሆነ ነገር ለማግኘት እውነትን አትሸቅጣት። ከማናችሁም ጋር ልደራደር በዚህ ጉዳይ። በነገራችን ላይ አባቶችን አልተናገርም፣ ያደረጉት ነገር ግን በጣም በጣም በጣም ነውር ነው። አንተ ነበርክ በእኔ ወንበር እዚህ ጋ ተቀምጠ መናገር የነበረባ አንተ ነበርክ ትሄድዬ፣ አንተ ነበርክ በነገራችን ላይ፣ አንተ ነበርክ ልትናገራቸው የሚገባ አንተ ኮ ስላልተናገርክ ኮ ነው እኛ እየተናገረ ያለ እናንተ እኮ ዝም ስላላችሁ ደጅ ይዘጋብናል ብላችሁ ዝም ስላላችሁ ነው እኛ እየተናገርን ያለነ። ትዲ እናንተ እኮ ብትናገሩ እኮ እኛ እንናገርም። በነገራችሁ እውነታዊ ነው። ከዛ በተረፈ ፎጣዬ ደርቋል የዛ ነው ቀኑ ነጠላ ያደረገው እና ልታሳቅቁናት ሞክሩ። ከዛ በተረፈ ለምንም አይደለም። ኦርቶዶክስ የሆነው ስለ ዘላለም ነው የሆነው። እና ቴዲ ብታስተውል ጥሩ ነው ወንድምህ። የሕዝብህ ህመም የቤተ እምነትህ ህመም ካልተሰማ አንተ በእውነት ከስራሃል። እኛ የምንጮኸው እውነትን እውነት ለማለት ነው። ይገባኛል። አሁን የተናገርክበት ሀሳብ ይገባኛል። ግን እኮ ይቻል ነበር አይደለም። እኔ ማናገር ማለት ነው። ከዛ በተረፈ እኔ ደግሞ በዚህ የምሳቀቅም ሰው አይደለሁም። አሁንም ቢሆን በእውነት ለመናገር ቅድም ብለሃል ቤተክርስቲያንን የሚያከብሩ አባቶቻችን ናቸው። ግን አባቶቻችን እኮ እውነት ለመናገር አባት የለሆኑም አባት አሉ አባት ያልሆኑ አባትም አሉ መናገራችን ላይ እንዳትረሳ የአባትነት ሚዛን ትልቅ ነው። ይልቁኑ በዚሽ ቅዱስ ቤተክርስቲያን፣ እና ወንድሜ አስተውል፣ መልእክቴ ነው። ብትችል በእኔ ቦታ ሆነ፣ ስለ ሕዝብ ጩህ፣ ስለ ቤተክርስቲያን ጩህ። ቤተክርስቲያን አባት ይሳሳታል፣ ቤተክርስቲያን አትሳሳት። ጳጳስ ድብና አድርጎ ይሳሳታል፣ ቤተክርስቲያን አትሳሳት። እና እንደማልሸመቀቅ እንደማልሸማቀቅ ከወዲው ልንገር ብዬ ነው ወንድሜ ቴዲ። ለማንኛውም አንድ ወዳጄ ይሄን ንግግርን ከሰማ በኋላ በጣም መጽናኛ የሆነ መዝሙር ላከልኝ። ያሁን ያነሰበርም አንዴ ተሰብሬ አይደለ። ለማንኛውም ቴዲዬ፣ እሲ እባክ ጠንከር ብለ አርሲሂድ ሂድ፣ ሰማዕታቶች ደች። ይሄ ወንድማዊ ምክሬ ነው። ብዙ ባላጠነክር ይሻለኛል ብዬ፣ እነ ዛሬ ዛሬ ችንችር ያለው ሰላም። እግዚአብሔር ከሁላችን ጋር ይሁን። አንድ ሁለት ሶስት አራት እኔና ያንተ የቲክቶክ እኛ ለፎሮር ለምናምን አንሰራም፣ አንሰራም። ደንበኛ መሸታ ቤት አልከፈትንም። ስለ ቤተክርስቲያን ግድ ብሎን እንኖራለን። ከልብ ነው የምወደው፣ ከልብ ነው የማከብረው። ሰላም እግዚአብሔር ከሁላችን ጋር ይሆን። ከተወሰኑ ሰዓታት በኋላ ላይቭ እንገባለን። ከዛ በኋላ በፍጥነት ነው መጨረሰው። እንገናኛለን። ሁላችሁም እንግዲህ ተደራሽነቱ እንትን እንዲህ ላይክ እያደረጋችሁ ጡ በፍጡም ለቀራቅቦ አልተሰደርንም። ብንያም ሽታዬ ነኝ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሆን። ሰላም ተዋህዶ መሸሸጊያዬ